አባቶች ምን አሉ? እስኪ ጠይቋቸው። ትላንትና ህዳር 18 ስለተገደሉት አስራ አንድ ኦርቶዶክሳውያን ባለማህተብ መሆናቸውን አላወቅንም ይሆን መልሳቸው? ዛሬም ነው እየሞቱ አይደለም የትኛው ይሆን መልሳቸው? እስኪ ጠይቋቸው፣ ዛሬም ይንገሩን። እናንተስ ምን አላችሁ? ዛሬም ተኝታችኋል። አባቶች ብለን የምንጠራቸው የመንጋው ጠባቂ መሆኑ መንግስት አካላት ምንም ሊያደርጉልን አልቻሉ ማንም እየሰማን ስላልሆነ ባለፈው ህዳር ሚካኤል ላይ እንዳደረግነው አሁንም በአመታዊ በጽዮን ማርያም ላይ እንደግመዋል። ይህን ነገር የምናደርገው ቤተክርስቲያን ውስጥ ነው። በአባታችን ቤት እሱ የሚጥለው ነገር አይሁን እንጂ የፈለግነው ነገር የማድረግ መብት አለ። ማንም ሊያስቆመንም ሆነ የማንም ፍቃድ አንጠይቅም። ስለዚህ ሁላችሁም ህዳር ጽዮን ማርያም በምታከብሩበት ቦታ ሁሉ እንደዚህ አይነት ጽሁፍ በሚያዝ ድምጻችሁን እንድታሰሙ በእግዚአብሔር ስምና በአርሲ ኦርቶዶክሲያን ደም እንጠይቃቸዋለን። ፍትህ በአርሲ በግፍ ለሚጨፈጨፉ ኦርቶዶክሲያን ክርስቲያኖች።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 ወንድሞቻችን ደግሞ ቻሌንጅ ይሰጥተዋሉ ማለት ነው። የሰላማዊ ሰልፍ ቻሌንጅ ነው። ሁላችንም መቀላቀል አለብን ማለት ነው። ኦርቶዶክሳዊያን ቀደም ለምናየው የምናየ ቪዲዮ ሲሆናል። በሁለተኛ መረጃችን የሚሆነው በአርሲ ላይ አሁንም ኦርቶዶክሳውያን እየተገደሉ ይገኛሉ ማለት ነው። እጅግ የሚያሳዝን ዜና ነው። በትላንትና ውለትም ወደ 11 ምዕመናን ተገድለዋል ማለት ነው። ከ19 ታፍኖ ተወስዶ ነበር እንዲሁም ደግሞ 11 ኦርቶዶክሳውያን ተገድለዋል። እጅግ የሚያሳዝን ዜና ነው። ያንንም ደግሞ ለመቃወም በሰላማዊ ሰልፍ ቻሌንጅ ይዞልን መጥተዋል ማለት ነው። ቴዶ ወንድማችን ከዚህ በፊትም በህዳር 12 የታላቁ ሊቀ መላእክት በቅዱስ ሚካኤል ቀን ተከብሯል ማለት ነው። እንዲሁም ደግሞ ወንድሞቻችን እና እህቶቻችን ያን ተግባራዊ አድርጓል ማለት ነው። ሰላማዊ ሰልፉ አሁንም ሊያደርጉ ብዙ ወንድሞቻችንና እህቶቻችን ቪዲዮ እየሰሩ ይገኛሉ ማለት ነው። ያን ቻሌንጅ ደግሞ ኦርቶዶክሳዊያን ሁላችንም መቀላቀል ስላለብን መቀላቀል ይገባል ማለት ነው። እንኳን ለ2018 ለህዳር ጽዮን ማርያም በሰላም አደረሳችሁ እያልኩኝ ወደ ቪዲዮዎቻችን እንገባለን ማለት ነው። እንሄዳለን፣ አክሱም እንሄዳለን ማርያም ብሎ ለመጻፍ ግን አምስት ሰከንድ ብቻ በቂ ነው። ሁላችሁ ማርያም ማርያም ያላችሁ ይህን ቪዲዮ ለአምስት አምስት ሰው ሼር አርጉልኝ። ነገ እኮ እናቴ ድንግል ማርያም ያመቷን አድጌአለሁና፣ በቤተ መቅደስሽ የጌታዬ እናት እናቴ የምልሽ ስምሽን ጠርቼስ መቼ አፍራለሁ? ማርያምስ ብዬ መቼ ወርቃለሁ? ክፎቹ ደርሰው ቢዝቱብኝም፣ አንቺም ወደዴ አያስቶኝም። ሁለታች ጠርቶ ቀቢጥሽ ቆምኩ ድንግል ለክብርሽ ተንበረከ ይለቁ አላቋርጥም ያንቺ ምስጋና ውለታሽ ድንግል አለብኝ ገና። በአባቴ ቤት እሱ የሚጥለው ነገር አይሁን እንጂ የፈለግኩትን ነገር የማድረግ መብት አለ። አኳንት ሊዘጋ ስለሆነ የአርሲ ኦርቶዶክሲያን ሞት ይመለከትኛል የምትሉ ሁላችሁም የቪዲዮ ቪዲዮ ኮፒ ሊንክ አድርጉ። የአርሲ ኦርቶዶክሲያን ሞት እናስቀይ። አሁንም ቀጥሎ አባቶች ብለ የምንጠራቸው የመንጋው ጠባቂ መሆኑ መንግስት አካላት ምንም ሊያደርጉልን አልቻሉ። ማንም እየሰማ ስላልሆነ ባለፈው ህዳርም ከኤል ላይ እንዳደረግነው አሁንም በአመታዊ በጽዮን ማርያም ላይ እንደግመዋል። ይህን ነገር የምናደርገው ቤተ ክርስቲያን ውስጥ ነው። በአባታችን ቤት እሱ የሚጥለው ነገር አይሁን እንጂ የፈለግነው ነገር የማድረግ መብት አለ። ማንም ሊያስቆመንም ሆነ ማንም ፍቃድ አንጠይቅም። ስለዚህ ሁላችሁም ህዳር ጽዮን ማርያም በምታከብሩበት ቦታ ሁሉ እንደዚህ አይነት ጽሁፍ ታሰሙ በእግዚአብሔር ስም እና በአርሲ ኦርቶዶክሲያን ደም እንጠይቃቸዋለን። ፍትሕ! በአርሲ በግፍ ለሚጨፈጨፉ ኦርቶዶክሲያን ክርስቲያኖች አባቶች ምን አሉ እስኪጠይቋቸው። ትላንትና ህዳር 18 ስለተገደሉት አስራ አንድ ኦርቶዶክሳውያን ባለማህተብ መሆናቸውን አላወቅንም ይሆን መልሳቸው? ዛሬም ነው እየሞቱ አይደለም የትኛው ይሆን መልሳቸው? እስኪጠይቋቸው፣ ዛሬም ይንገሩን። እናንተስ ምን አላችሁ? ዛሬም ተኝታችኋል? በራሳችን መድረክ ሰላማዊ ሰልፍን ማድረግ እንችላለን። ዋናው በአንድነትና በመተባበር ይህንን ጥሪ ማቅረብ ነው ነው። የቅዱስ ሚካኤል የንክስ በዓል ላይ ብዙ አመርቂ ባይሆንም ነገር ግን ለአርሲ ኦርቶዶክሳያን ወገኖቻችን ድምፆች ተሰምተዋል። አሁንም ህዳር 21 የመቤታችን የቅዱስ ድንግል ማርያምን የንክስ በዓል በመጠቀም ታቦት በሚዞርበት ወቅት የተመረጡትን አራት ጥሪዎች በጋራ በማሰማት ከአርሲ ኦርቶዶክሳያን ወገኖቻችን ጎን መቆማችንንና ይህንን አጀንዳ አለመርሳታችንን በማስታወስ የበላይ አካላት አሁንም ቢሆን ስደትና መከራ እንዲሁም ሞት ላልቆመው የአርሲ ኦርቶዶክሳውያን ጉዳይ ትኩረት እንዲያደርጉ ማድረግ እንችላለን። አሁንም ቢሆን የአርሲ ኦርቶዶክሳውያን ወገኖቻችን ከአጀንዳ በላይ ጉዳዮቻችን ናቸው። ከአስራ ዘጠኙ አስራ አንዱን ነው የገደሏቸው። ኦርቶዶክሳዊ የሆነ ማኅተብ ኖሮ በክርስቶስ አምናለው ብለቅ ይህንን እየሰማ ልታሳልፈው ነው? በቃ ታላመድና የሞት ዜና ሲነገረክ ኖርማል ነው ላሉ እኔ በቤታችሁ ይግባ ብዬ አረግማችሁ መድኃኒ ያለመነ በጣም ነው የሚያሳዝነው። ከትናንት ወደ የሰራሁትን ቪዲዮ ስሙት። ዛሬም አስራ ምናምን ሰዎች ታፍነው ተወስደዋል። ትንሽ ቆይተን ደግሞ እነሱ ተገደሉ የሚል ዜና እንሰማለን። እኔና እናንተ ተኝተናል። ይሄ የሚጠበቅ ነገር ነው። ምክንያቱም ዝም ብለናል። ሁላችንም ዝምታን ነው የመረጡ። እዛ የሚሞቱ ወገኖቻችን የኛ ወገን አይደሉም ብለን ዝም ብለናቸዋል። እረስተናቸዋል። ብቻ እናሳፍራለን። የቀሩትን ስምንቱም ያው ይሄ ነው ወጣቸው ሊሆን የሚችል አይደለ። ስለዚህ ኖርማል ነው ምንም አይመስለንም? ብቻ እግዚአብሔር ይጠብቃቸው? ቢያንስ ቢያንስ ቲ ነው እንጸልይላቸው። ምንም ማረግ አንችልም ብለን ነው የምናስበው። ቢያንስ ቢያንስ ቲ ምን አለ ብንጸልይላቸው። በእግዚአብሔር በጣም ነው የምታሳፍሩት፣ ማርያምን በጣም እኔ እንጃ። ማለቂያ የሌለው የአርሲ ኦርቶዶክሳውያን ግድያ እንደቀጠለ ነው። በህዳር 17 ቀን እህል ሲያጭዱ የነበሩ 19 ኦርቶዶክሳውያን ታግተው እንደነበሩ መረጃ ሰምተናል። እነዚያ ከ19 ኦርቶዶክሳውያን ውስጥ 11ንዱ በዛሬ ዕለት ህዳር 19 ቀን እንደተገደሉ መረጃዎች እየወጡ ይገኛሉ። አሁንስ ይሄ ጥቃት ኦርቶዶክስ ተኮር አይደለም? ሃይማኖት ተኮር አይደለም? ያ ሃይማኖት ተቋማት ጉባኤ ያደው አሁን ያስኬዳት አባቶቻችንስ እስከ መቼ ነው ዝም የምትሉት? እዚህ ሁሉ ሰው የሞተ ሰው ሁሉ አንድ መግለጫ ነው የሚገባው? ለነዚህ ኦርቶ ለታገቱት ኦርቶዶክሳውያን ሁሉ አንድ መግለጫ ነው የሚገባው? በጣም በሚያሳዝን ሁኔታ አሁንስ ወደ ማን አቤት እንደምንል በጣም ግራ ገብቶናል። አባቶቻችንም ዝም ብለዋል፣ መንግስት ዝም ብሏል። አሁን በጣም ከባድ ሁኔታ ውስጥ ሆነናል። እንግዲህ እግዚአብሔር አምላክ ራሄልን የጎበኛት የራሄልን ለቅሶ የሰማ እግዚአብሔር አምላክ ባርሲ ለሚያለቅሱ እናቶች ልጆቻቸው በሜዳ ተገለውባቸው የሚያለቅሱ እናቶችን፣ አባቶቻችን እግዚአብሔር አምላክ ጸሎታቸውን ሰብቶ እንዲጎበኘን ጸሎታችን ነው። እስከ ዛሬ ለምወዳቸውና ለማከብራቸው ቲክቶክ ጓደኞች ክስል ዝም ብዬ ነበር። አሁንም ወደፊት አንተ አጀንዴ ልትሆንብኝ አትችልም። አሁንም አጀንዴ አርሲ ነች። በፊት በነበርክበት ቤተ እምነት ውስጥ እንደዚህ ላይቭ ላይ መጥተህ ሰክረህ እየተሳደብክ አትናገርም ነበር። ጌታ ይወዳቸዋል፣ ኢየሱስ እንደዚህ ነው፣ እንደዚህ ነው እያልክ ነበር መታስተምሮ የነበረው። አሁን ግን ሃይማኖትን ከቀየርክ በኋላ ያለ ቦታ ቦታ ሲሰጥ አውደ ምህረት ላይ ማይክ ይዘው ሲያቆሙክ ላይቭ ላይ መጥተህ እንደዚህ በአደባባይ መሳደብ ጀመርክ። እስካሁን ድረስ በአንተ ዲዩቲ እያደረጉ የሚሰሩ ልጆች አንተን ሳይሆን የሚናገሩት ቤተክርስቲያንን። እቺ ነው ኢትዮጵያ ኦርቶዶክስ ተዋ ቤተክርስቲያንን ነው እየተናገሯት እየሰደቧት የሚገኙት። ጴንጤ ከጴንጤ ሲወጣ ነው እንደዚህ ሆነው፣ ጴንጤ እያለኮ እንደዚህ አልነበረም ኦርቶዶክስ ተዋዶን ከተቀበለ በኋላ ነው እንደዚህ ተሳዳቢና ጠጪ የሆነው እያሉ የሚሳለቁትና ፌዝ የሚያፌዙት በአንተ ላይ ሳይሆን በቤተክርስቲያን ክርስቲያን ላይ በኦርቶዶክስ ተዋዶ ሃይማኖት ላይ ነው። አይደለም አንተ ሊቃውንት እንኳን ለመረዳት የሚከብዳቸውን ነገረ ማርያም ትምህርትን ከአንድ ደንቆሮ ጋር ለላይፍ ገንዘብ መሰብሰቢያ ብለ ካልተማማርኩ ብለ መጣ። እሱንም በስንት ትግልና በአንዳንድ ወንድሞች እንዲቀር ተደረገ። ብትችል ብትችል ቲክቶክ ብታቆም፣ ካልሆነ ደግሞ እንደዚህ አይነት ነገሮችን ፕራይቬት ብታደርግ መልካም ነው። ሃይማኖታችንም ኦርቶዶክስ ተዋሕዶንም ባታሳድባት ጥሩ ነው። ኦርቶዶክሳውያን ክርስቲያኖች በሙሉ ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት ሪፖስት በማድረግ ለብዙሃኑ እንድታደርሱልኝ በትሕትና ጠይቃለሁ። አርሲ ዛሬም እየተጣራች ነው። ወንድሞቻችን፣ እህቶቻችን በመከራ ውስጥ እያለፉ ይገኛሉ። እባካችሁን አጀንዳችንን አርሲ እናድርግ። በአርሲና በተለያዩ ቦታዎች ብዙ ኦርቶዶክሳውያን ክርስቲያኖች እጅ እየተጫነባቸው ይገኛል። ስለዚህ ሌላ አጀንዳ መቀበልን ትተን ለአርሲ ድምፅ እንድንሆን በትትና እጠይቃለሁ። ዝም ያላችሁ አንዳንድ ሰዎች እስቲ ልጠይቃችሁ፣ ወንድሞቻችሁ እህቶቻችሁ አይደሉምን? ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 19 ምን ብሎ ነው ያስተማረው? እንግዲህ ያስከ እንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 19 እንዲህ በማለት ሐዋርያው ቅዱስ ጳውሎስ ለክርስቶስ ክርስቲያን ተብለው የተጠሩ ወንድሞቻችን፣ እህቶቻችን፣ ቤተሰቦቻችን እንደሆኑ አልተናገረም? ታዲያ በአርሲ እና በተለያዩ ቦታዎች በመከራ ውስጥ የሚያልፉ የኔና የእናንተ እህት ወንድሞች አይደሉም? ለምን ድምፅ ከለከልናቸው? ኦርቶዶክሳውያን እባካችሁን ሁላችንም ትኩረት ለአርሲ እንዲሆን ድምጻችንን ከፍ አድርገን እናሰማ። እኛ ፖለቲከኞች አይደለንም፣ ግን የኦርቶዶክስ ተዋህዶ ክርስቲያኖች መገደል ይቁም በማለት ድምጻችንን እናሰማለን። እግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። ዛሬም ትኩረት ለአርሲ የዛሬ ቪዲዮ ይህን መስል ነበርና፣ በቪዲዮ እንድትጠቀማችሁን አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮችና ወቅታዊ ጉዳዮችን በጥቂት ደቃ ብዙ መረጃዎችን ወደ እናንተ ስልም ናምጣላችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ ስተታችን ኮሜንትን አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸርቆይልኝ።